ሰላም፣ እንኳን ደህና መጣችሁ። ለእኔ የተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የሀያ አምስት ቀኑን ትምህርቴን ይዤ መጥቻለሁኝ እና እሱም በእግዚአብሔር ልጅ በኢየሱስ ክርስቶስ የማያምኑ ሰዎች በሴጣን ላይ ስልጣን እንደሌላቸው በመጽሐፍ ቅዱስ ላይ ምሳሌ በመስጠት የተማርኩት ትምህርት አለ እና እሱን አንትንላችኋለሁ አካፍላችኋለሁኝ። እሱንም የምታገኙት ሐዋርያት ስራ ምዕራፍ 19 ከቁጥር 11 እስከ 15 ላይ ነው እና እንዲህ ይላል። ቆይ ላንብበው። እግዚአብሔርም በጳውሎስ እጅ በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ደዌዎቹ ይወስዱ ነበረ፣ ደዌዋቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር። አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ እናምናላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። እዚህ ጋር ቆመዋለሁ፣ ለጊዜው። እንግዲህ እዚህ ከመጀመሪያው ከቁጥር 11 ላይ የሚለው እግዚአብሔር በጳውሎስ እጅ ላይ ብዙ ታምር ያደርግ ነበር። የጳውሎስ ጨርቅ ራሱ ደዌዎቹ ጋር ሄዶ ደዌዎቹን በሚነኩበት ጊዜ ሰዎቹ ከደዌያቸው ይፈወሳሉ፣ ከበሽታቸው ይፈወሳሉ ነው ሚለን። እና ጳውሎስ ለኢየሱስ ክርስቶስ አገልጋይ ዋና መሳሪያ አድርጎ የእንትን ሥልጣን ስለሰጠው ብዙ ታምራትን፣ ብዙ አጋንንቶችን ያስወጣ ነበረ፣ ብዙ ደዌ ያለባቸውን ያስወጣ ነበረ እና ያው በራሱ ስም ሳይሆን በኢየሱስ ክርስቶስ ስም ነው ባመነው ነው እና የማያምኑ ሰዎች ልክ ጳውሎስ ሲያደርጋዩ እና እኛ ስለምን አንሞክርም ብለው በሰይጣን የተያዙትን ሰዎች የታሰሩትን ሰዎች ለማስፈታት ሞከሩ ይለናል። ከዛ እንደዚህ ቀጥሏለው ቁጥር 14 ላይ የካህናትም አለቃ ለሆነ አስቄዌ ለሚሉት ለአንድ አይሁዳዊ ይህንን ያደርጉስ ያደርጉ ሰባት ልጆች ነበሩት። እንግዲህ የካህናት አለቃ አለቃው አስቄዋ የሚባለው ሰባት ልጆች ነበሩትና እነሱ ናቸው ይህንን ነገር የሚያደርጉት ሚሞክሩት። ምንድን ነው የሚሞክሩት? በኢየሱስ ክርስቶስ ስም ሳያምኑ ወይም በሱ ሞትና መነሳት ሳያምኑ ዝም ብለው እነጳውሎስ የሚያደርገውን ተአምር ለማድረግና አጋንንትን ለማስወጣት ሲሞክሩ የነበሩ የካህን አለቃ ልጆች ናቸው። ከዛ ምን ይለናል? ቁጥር 15 ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለው ጳውሎስንም አውቀዋለው እናንተ እነማን ናችሁ አላቸው። አያችሁ፣ የክፉ መንፈስን ለማስወጣት፣ ዲያብሎስን ከሰው ላይ ለማስወጣት እነሱ እንደ ቀልድ ነው ያዩት። እነሱ በቃ እንሞክረው ነው በቃ። በጳውሎስ ሲያደረግ ሲያዩ ሲሰራ፣ እና ጋንንት በሚወጣበት ጊዜ ሲያዩ እነሱም ሊያስወጡ ሲሞክሩ የክፉ መንፈስ ግን ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ እናንተ ግን ማን ናችሁ አላቸው። እና የማያምኑ ስለነበሩ ነው። አያችሁ በስሙ የማያምን ሰው ይሄ መንፈስ የእግዚአብሔር መንፈስ ሊሰጠው አይችልም። የእግዚአብሔር መንፈስ የኢየሱስ ክርስቶስ መንፈስ ያለው ዳግመኛ የተወለደ ሰው ነው፣ ይህንን ስልጣን የተሰጠው ገብቷችኋል? አጋንንትን አስወጡ ብሎ ጌታ ኢየሱስ ክርስቶስ ያንን ስጦታ ለሚሰጥ ሰው ነው እንጂ፣ ለማንኛውም ሰው ተነስቶ አጋንንትን ላስወጣ ቢል የሚደርስበትን ነገር ነው ዛሬ የምናየው። እና እንደዚህ አላቸው። እናንተ እነማን ናቸው? አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው ይላል፣ እነሱ ላይ ዘለለባቸው፣ ቆሰሉም ይላል አቆሰላቸው፣ እራቆታቸውንም እንዲሸሹ ድረስ በረታባቸው አሸነፋቸውም ይለናል። አያችሁ፣ ይህንን ያህል በረታባቸው አሸነፈባቸውና የማያምኑ ሰዎች ራሱ የዲያብሎስ ሰዎች ስለሆኑ የዲያብሎስ አንዱ አንድ የሆኑ መንግስት ከአንድ መንግስት አንዱ አንዱን አያስወጣም። ገብቷቸዋል። አንድ ከአንድ መንግስት የሆነ ሰው ተቃራኒው አይደለም። እነሱ ተቃራኒው ስላልሆኑ ያውቃቸዋል። እና እንትን ሊያስወጣ የሚችለው ተቃራኒ መንግስት የሆነ ነው። የጨለማንን መንፈስ የጨለማን አጋን እንትን ሊያስወጣ የሚችለው ኢየሱስና ኢየሱስ ተከታዮች የኢየሱስ ደቀ መዝሙሮች ወይም ኢየሱስ ተከታዮች በኢየሱስ የሚያምኑ መንፈሱን የተቀበሉ ያን ስጦታ የተቀበሉ ናቸው። ገብቷችኋል። እንጂ የማያምን ሰው ተነስቶ እንትና ስላደረገው እንትና ስላደረገችው እኔም ደግሞ ላድርግና ዝና ላግኝ ተአምር በጄ ልስራ ማለት አይቻልም። ገብቷችኋል። ይሄ በቃ የመንፈሳዊ ውጊያ ነው እና ሰይጣን ደግሞ እነሱን ያውቃቸዋል። እነሱ የእሱ ልጆች ናቸው። ገብቷችኋል። ከአንድ መንግስት ስለሆኑ እሱ በረታባቸው፣ እሱ ሰለጠነባቸው እና እነሱ ሊያስወጡት አይቻሉም። ምክንያቱም ከአንድ መንፈስ ናቸው። አንድ መንፈስ፣ አንድ ተመሳሳይ መንፈስ አንዱ እርስ በራሱ ሊቃወም አይችልም። ገብቷቸዋል። እንዲያውም ጌታ ኢየሱስ ክርስቶስን አንተ የምታስወጣው አጋንንትን አሉት። ሌላ ክፍል ነው እና አንተ የምታስወጣው አጋንንትን በአጋንንት ስልጣን ነው ብለው ሲሉት እሱ ደግሞ አንድ መንግስት የሆነ ሰው እንዴት አንዱ አንዱን ይቃወማል? አስቡት፣ ገብቷችኋል። ልክ አሁንም እነዚህ ምንድን ነው ሊያደርጉ የፈለጉት? ከዲያብሎ ሲሆኑ ከክፉ መንፈስ ተመርተው ነው እነሱ ራሳቸው ሊቃወሙ የራሳቸውን መንግስት ሊቃወሙ ሲል ያው መናፍስት ደግሞ ሰይጣን ደግሞ ክፉ መንፈስ ደግሞ በነሱ ላይ እንደሰለጠነ የኢየሱስን ስምና የኢየሱስን ኃይል መጠቀም የሚችለው ያመኑበት ሰዎች ናቸው እንጂ ያላመኑበት ዝም ብለው ለተአምር ወይም ደግሞ ለቀልድ ብለው ቢያደርጉ እነሱ ተደብድበው እንደሚሄዱ ነው። ዛሬ ተማር ነው። ይሸነፋሉ። የኢየሱስ ደቀ መዛሙርቶች የኢየሱስ ተከታዮች ዳግመኛ የተወለዱ በመንፈሱ ናቸው። የእግዚአብሔር መንፈስ የፈሰሰባቸው ሰዎች ናቸው። በእግዚአብሔር መንፈስም ተመርተው ነው ገብቷቸዋል። በጥበብም እና በጸሎት በጾምም ነው እንጂ ዝም ብሎ አጋንንትን ማስወጣት አይቻልም። እና አጋንንትን ለማስወጣት የማይችሉት ምክንያቱ ዛሬ ተማር ነው ራሳቸውም በኢየሱስ ክርስቶስ ስላላመኑ አጋንንት የሚንቀጠቀጥለት የሚፈራው የኢየሱስን ስም ስለሆነ ነው። ስልጣን ስላለው ነው። ኢየሱስ ክርስቶስ ራሱ እዚህ ምድር ላይ በስጋ በሚመላለስበት ጊዜ የጌታ መንፈስ በኔ ላይ ነው ከዛ አጋንንትን ክፉ መንፈስን የአሰራቸውን ሰዎች ለማስፈታት ነው። አይነ ስውሮችን ማያዩትን ለማሳየት ነው ብሎ እንዳለው ማለት ነው። የታሰሩትን በክፉ መንፈስ የታሰሩትን ለመፍታት ነጻ ለማስወጣት ነው። በኃጢአት ላይ ያሉትን ነፃ ለማስወጣት ነው እና የእሱ መንፈስ ነው የሚያምኑ ሰዎች ላይ የእሱ ተከታዮች ላይ ሆኖ የእሱ መንፈስ ነው አጋንንትን ሊያስወጣ የሚችለው እንጂ፣ በራሳችን መንፈስ ወይም ደግሞ ከሰይጣን አንድ ቦታ የሆንን ሰይጣንን ልናባረር አንችልም በሚል ትምህርት ነው ዛሬ የተማርኩት። እና ይሄ ደግሞ ኢቭን ደቀ መዛሙርቶችም ሌላ ክፍል ለማስወጣት ሞክረው ነበረ እና አልቻሉም እና ለምንድን ነው ያልቻል ነው ብለው ሲሉት ጌታ ኢየሱስ ምን አለ? እንዲህ አይነቱ አንዳንዱ በጾምና በጸሎት ካልሆነ በስተቀር አይወጣም ይላል እና ደቀ መዝሙርም ሆኖ ራሱ የተወሰነ እንትን ጾም ጸሎት ተደርጎ በእግዚአብሔር ምሪት ነው የሚደረገው እንጂ ሁሉም ሰው ሁሉም የሚያምን ሰው ሁሉም በአጠቃላይም ማድረግ ላይችል ይችላል። ያስጦታ ላይ ኖረው ይችላል፣ ያምሪት ላይ ኖረው ይችላል። እና ጌታ ኢየሱስ በመንፈሱ እየመራ ስሩ አድርጉ ብሎ ሲል ነው ሰው የሚያደርገው እንጂ የማያምን ሰው በፍጹም እንትን ይህንን አይነት ነገር መሞከር የለበትም፣ እንዳይደበደብ፣ እንዳይሸነፍ፣ እንዳይቆስል ማለት ነው። ዛሬ የተማርነው ትምህርት እሱ ነው። እንደወደዳችሁ ተስፋ አድርጋለሁ። ነገ ደግሞ በእግዚአብሔር ቃል እንገናኛለን። ደህና ሁኑ ባይ